ተከሲ ስራሄል ቤት ወተከራየችው ለካ የነ ብሌን እናት ነው ማለት ነው። እንግዲህ እኔ የራሷ እነ ጽናትና ባብን ለመቆጣጠር ነበረ የመሰለኝ ነገር ግን እንዴት እንዳቀሳሰረችው እንደዚህ አይነት ሴጣን ሰው ነ ያቺ ያላቅም በሷ ቤት ጽናትና ብሌንን ለማለያየት በዛውን ደግሞ ጥላቻቸውን እንደነገረችው ወይም ደግሞ እንደተናገረችውን መነች ጽናትን ብቸኛን ማስቀረት ከባቢም ነጥላ እንዲሁም ደግሞ ከብሌንም ነጥላ ብቻዋን ማስቀረት ነበረ። የዚህ ደግሞ የብሌን እናት መጠቀም ነበርበትና እሳቸውን መጠቀም ያደርጋ ቤቱ እንግዲህ በሀይለኛ እንደሄደችበት የእሳቸው እንደተከራየች ያው ዛሬ ተገልጿል ማለት ነው። እናቴው ደግሞ ያው በችግር ስላሉ ይህን ነገር ምንም ቢነገራቸው ይህን ለመጣል ፍቃደኛ አይደሉም፣ ላለመቀበል ፍቃደኛ አይደሉም። ስለዚህ ፈቃዳቸው መቀበል ከዚህ ካለሁበት እንደው እዛ ቤት ብገባ ጥሩ ነው ይሻለኛል ብለው ሀሳባቸውን አሳውቋል። ይህ በእንዲህ እንዳለ ዜና ነው ወይ እንዳትልኝ። ብሌን ስትሰማ በጣም ነው ያበደች፣ በጣም ነው ተናደደች። ነገር ግን ጽናትን አላወቀችም የሚገርመው አሁን ይህች ስታቅ ነው ጽናት ብሌን ደግሞ እጅግ በጣም ተጨንቃለች የተጨነቀችው ይህ ነገር ጽናት ካወቀች እንግዲህ ብሌንም ታውቃለች ብላ የብሌንም ያው ጥላቻ እንዲኖራት ነው ሀሳቡ ማለት ነው ሰው በዚህ ያክል የክፋት ጥግ መሄድ አስባችኋል መጀመሪያ በጽናት ዙሪያ ያሉ ሰዎችን ኮንትሮል ማለት ነበረባት መቆጣጠር ነበረባት ያው ተቆጣጠረች አሁን ብቻዋ ልታስቀራት ነው በጣም የሚገርመው ባቢ አሪፍ ውሳኔ ወስኖ ነበረ። ከውሳኔው እና ማለት ነው እንዲሁ አከራይዋ በአንዴ ማከራያት በአንድ ቀን በሁለት ቀን ማስወጣት አትችልም፣ ህግም አለ። ባቢ በዲ ነገር መጽናት አለበት። ምናልባት ጽናት ላታቅ ትችላለች። ሌላው ብሌን ደግሞ የባቢን አባት ሄዳ ልክ ልኩን እንደነገረችው በጣም አሪፍ ሲስተም ነው። ሁለቱም ወደ ስራ መመለስ ይችላሉ በዚህ ሁኔታ። ካልመለሰ ግን ልክ እንዳለችው እነዚህ ደንበኞች ማራቅ አለባት ማለት ነው። አይገርምም? ብሌን እጅግ በጣም ስማርት ነች። ስማርት ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድነ ተከበራችሁ ክቡራትና ክቡራን ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሲሆናችሁ ሶስት ክለፍሽን ላይክ ያደርጋችሁ እስከ መጨረሻውም አብራችሁ ሆኑ ማለት ነው። ዛሬው በተለቀቀው መግባኤ ላይ እንዳልኳችሁም ብሌንና ጽናትን ለማለያየት የሄደችው ርቀት ራሄን የሴጣን ቁራጭ፣ እንዲሁም ደግሞ የብሌንን እናት መጠቀሚያ አድርጋ የነ ጽናት ቤትን የነ ብሌን እናት መከራየቷ እኔ መሰለኝ ራሷን ለመግባት ነበረ። ነገር ግን አይደለም፣ እዚህ ጋ በጣም ጥሩ ስራ እየሰራች ነው። ይህን ግን የብሌን እናት ምስኪን መሆናቸው እንደዚሁ ደግሞ ችግራቸውን አይታ እንግዲህ፣ ያው በምን ጎን ነው በምን ጎን ነው ገባ የሚባለው በበግ ቤት የገባ ሳይሆን በደካማ ጎናቸው ገብታ ያው ይሄን እያደረጋች ትገኛለች። እናትየው አልሰማም ብላለች። ብሌን ነግራት ነበረ። ግን ለምንድን ነው ያንቺ ረዳሽ መስሎች ነው እንጂ አውቃ ነው ጽናትን ለመጣል ነው ፈለገችው። ባይሆን ኖሮ ባለቤት ሁሉም ለምን የእነ ጽናት ቤት ትከራየሽ ነበረ? አየሽ፣ እሷ የምትፈልገው ነገር አለ። ምክንያቱም የምትጠላው ጽናት ነች። እሷ መበቀል ነው። አንቺ ደግሞ ሄንሽ ማለት የለብሽም ብትላትም ልትሰማ ታትፈልግም። ምክንያቱም ራሄል በደንብ አድርጋ ሞታታለች። የብሌን እናት ሲማሩ ጽናትን እንድጠብቃት የትምህርት ቤትን ክፍያ የሚረዷትን ሁሉ እርዳታ የጽናት አባት ጽናት እንድትጠብቃት ደት ወታል። በቃ እንደዛ ለዛ ነዋ ቅጥረኛ ያደረገው። ለዛ ነዋ ትምህርቷን አቋርጣ እሷን ስር ስር የምትሄነው፣ በዚህ ነዋ ብለው ጭራሽ ኦቨር ወቷል ማለት ነው። ራሄል ተንኮሏ ብዛት ማለት ነው። ሌላ በላይን ሄዳ የጋሽ ናሁም ወይም ደግሞ ጋሽ ተስፋዬን ያነጋገረችው እጅግ በጣም ነው ደስ የሚለው ማለት ነው። አጋጣሚው የተገኘውም ድርጅት በዛው ልክ ልኩን ነገረችው። ቢሮ ስታየው ምን ነው ቢሮ ልትገዢ ነው ወይ? ምን አይነት ጋጠ ወጥነሽ እንዴት ነው የምታየው ሲላት፣ እኔ ባየው ምን ይገርማል? እርሶ በምን አይነት ታክቲክ ነው አቀናብረው ይሄን ቢሮ በእጃቸው ያስገቡ? ስለዚህ እኔ ይህን ሴጣን ወይም ደግሞ ከተባልኩኝ እርሶ ምን ሊባሉ ነው? ይህን ቢሮ ይህን ድርጅት የጋሽ ግርማ ነበረ። እርሶ በምን ሴጣን አቅራብደው እጃቸው ያስገቡ? እናንተ ምን ልትባሉ ነው? አሁን አንድ ነገር ልነግሮት ነው መጣሁት፣ እና ጽናትና ባቢን የግድ ስራ መመለስ አለብህ አንተ የአንድ ልጅህ የማትሆን ጭራቅ አባት ነህና፣ አለችው። እና መልሳቸው ካልመለስኩስ፣ ካልመለስ ካለችው፣ ጥሩ ያልታሰበትን ነው። ይህን የጽናቱ የድርጅቱ ደንበኞች በጽናትና በባቢ ስር ነው አሉት። ቁጥራቸውም አሉ አንድ ደንበኛ እንዳይገዛ ወይም ደግሞ እንዳይረከብ እናደርጋለን። ምናልባት ባቢና ጽናት በጣም ምስኪን ናቸው፣ ይሄን ነገር ላያደርጉ ይችላሉ። ግን ቁጥራቸውም እኔ ውስጥና እኔን ካለ ይሄን ነገር መጠቀሚያ እናደርጋለን። ከናንተ ምንም አይገዙም ያለ ደንበኛ እናንተ ምንም ናችሁ። ካልሆነ ግን ልጆቹ ወደ ስራ እንድትመልሳቸው ብላ ቀጭን ትዕዛዝ ሰጥታለች። በዛ ላይ እጅግ በጣም ተናዷል። እንጋሽ ተስፋዬ ውጭልኝ፣ ውጭልኝ፣ ውጭልኝ እስከምባል ድረስ አሁ እወጣለሁ፣ ግን ይህ ነገር ተግብሮ ብላለች። ይህ ተግብሮ ግዱ ሳይሆን ወዶ ሳይሆን በግዱ ይተገብራል ማለት ነው። ሌላው ቤት አክራይ ነች። ቤት አክራይ በዕጥፍ ዕጥፍ ተጨምሮላት ቤቱ እንዲከራይ ነው። ያም ደግሞ ማን ያውቃል? ባቢን ያውቃል። መብት የለሽም መክሰስ ምንችላለን አንድ አክራይ ሲያክራይ ቤት እስከሚያገኝ ድረስ የአንድ ወር ገደብ አለው። ካልሆነ ደግሞ እንከሳለን አለ። ሴትዮዋ መጠገበች ነች። ሂድ ክሰስ፣ እንደው በላይ ላያችሁ ብርም አለ እዛም፣ ብር ስላለ ክሰስ ከፈለግ ካላቸው እከሳለሁ ብሎ አስፈራርቷታል። ከኋላ ብሌንን አገኛት። ብሌንን በጣም ተደናብራለች። ምን ሆነሽ ነው ሲላት እንበክጨንቆኛል። ምንድን ነው ጨነቀ። ቤቱ ተከራየችው ራሄል ነው እና ቃለውን የተከራየውን የእኛ ነው አላችው ማለት አላት። እሱም ግራ ገባ። እውነትም ግራ አስገባ። የእኛ የእናቴ ነው ተከራየችው ቤቱ ስትለው እሱም ደነገጠ። ይህን ነገር ጽናት ስትሰማው አስበሽዋል አላት። እኔስ የጨነቀኝ እሱ አይደለም አለችው ብሌን። እንደምንም ብለሽ እናተሽ ማሳመን አለብሽ አላት እናቴን ጭንቅላቷም ተቆጣጥረዋለች፣ ራሄል በደንብ መውታታለች። ስለዚህ ልትሰማኝ ፈቃደኛ አይደለችም። ምን ላደርግ ለዛ ነው ጨነቀኝ። ምን ይሻላል ብላ ባቢን አስረዳችው። ባቢም ጨነቀው ምን ማድረግ እንዳለባቸው። እውነትም ምን ይደረጋል? ምን ይደረጋል? ይህ ነገር እውነት ጽና ስትሰማ ምን እንደሚፈጠርባት መገመት ቀላል ነው። ስለዚህ ራሄል የስራ ሸሚስተሽ። በድጋሚ ራሄልን ባቢም ለማናገር ሞክሮ ነበረ። እኔ ያንቺ አይደለሁም፣ እኔን ለማግኘት ጽናትን አታስቃያት አላት። አንተ የእኔ ብቻና ብቻ ነህ፣ የሌላ አይደለህም አላችሁ። እኔ ያንቺ አይደለሁም። እውነቱ ልንገርሽና ከዛሬ በኋላን ጽናትን ለማስቃያት አትሞክሪ፣ እኔን አታገኝም ብሎ አስረግጦ ነገራት። እቺ ደግሞ አስረግጦ ብነገራት አትሰማም። አዳ መጅኑነ መባር አይዋ እና አትሰማም ማለት ነው። በዛን ደግሞ በድጋሚ ጽናት ማገኘቻት። ጽናት ስታገኛት መጣሽ? እንዲ ምንፈለግሽ? ደግሞ ስጠት ራሄል ባክሽን ልለምንሽ፣ ይህን የምታደርጊው እኔ ላይ ነው፣ ግን እኔ ችግር የለብኝም። አባቴን ግን ያለበት ታውቂያለሽ አለቻት። የዛነኩ አቅም የለሽም አልኩሽ፣ አለቻት። ጽናትም አውቃለሁ አንቺ ብር አለሽ እኔ ብር የለኝም፣ ነገር ግን አባቴ ስትይ ተያይ ስትላት መጀመሪያ ነበር መለመን አለብሽ አሁን ረፍደዋል ብላ ከት ብላ እየጠጣች ነው ሳቀችበት። ጽናትም ተናዳ ከዛ ቢሮ ወታለች። ምን ማድረግ እንዳለባቸው አላቅም። ምናልባት ያው የ ብሌን፣ እናት ሻንጣዋን ሸክፋ ሄዳለች። ቤቱም የጠፋባት ይመስለኛል። በነገራችን ያም ሆነ ይህ ግን ሄዳለች። እንደዚህ አይነት ተንከሴሶች አይጨለቅም። ስለዚህ አሁን ማድረግ አለባቸው በብሌን ሀሳብ እኔ ስማማለሁ። ብሌን እባክሽ ብሌን፣ በነገራችን ላይ የጓደኛ ጥግ ነች። እነ ብሌን አይነት ጓደኛ ያብዛላችሁ። የእነ ተስፋዬን ስራ በዚህ ከተሄደ በእርግጠኝነት አይሰሩም። ቢሮውን ድርጅቱን ዘግተው እስከ መጥፋት ድረስ ማንኛው ነገር ከደንበኛ ጋር ነው። ደንበኛ ከሌለ ሁሉም ነገር ባዶ ነው። ያለ ደንበኛ ምንም ናቸውና፣ ይሄን ሀሳብ አጥናክራችሁ ቀጥሉ። ብሌን ይመችሽ፣ ምርጥ ጓደኛ። ባይ ባይ